እንደ ክፍል ሰዓት እኮ እንዴት ይሉ ነበር፣ ማታ እንዴት ነው? በቅን እንቅልፍ አገኘ? አዎ ተኝቻለሁ። አንቺ ጋር ሳደር እንዴት ነበር? እኔ እንኳን በተደጋጋሚ ሰማለን ነበር። ገና ድንጋጤው ያለቀ አይዞሽ፣ የእኔ ቆንጆ፣ ሁሉም ነገር ይስተካከላል። እሺ፣ እሺ፣ ተስፋ አደርጋለሁ። ናርዲ፣ አሁን ጠንካራ መሆን አለብሽ። ደግሞ የባለፈው ነገር ደግሞ ይፈጠራል እያልሽ እራስሽን ማስጨነቅ ያለብሽ። አክስቴ በጣም መጥፎ ሰው እንደሆነች ነው ተረዳሁት፣ ከተፈጠሩት ነገሮች በኋላ ጥለይን እራሱ አላም ነው በቃ ናርዲ፣ እኔ ያለው ምንም እንድትሆኝብኝ አልፈልግም። በየትኛውም ሁኔታ ውስጥ ብትሆኚ አብሬሽን ደሞን ቃል ገባልሻለሁ። በጣም አመሰግናለሁ። እሺ፣ መቼም ቢሆን ፍርሃት ወይም ብቸኝነት እንዲሰማሽ አልፈልግም። አንተን የሰጠኝን አምላክ ምን ብዬ ማመስገን እንዳለብኝ ራሱ እንጂ። በይ እንግዲህ ልቤን አታሙቅ፣ ደግሞ በኋላ ኮርቼ ብሽ ትቸገሪያለሽ። እንደዛ ለማድረግ እንኳን ልብን ጠይቃል። ኧረ ማስፈራሪያ መሆኑ ነው በትክክል ጅቡን ነካክተው ነካክተው ነገረኛ ያደርጉታል፣ የተባለው እንግዲህ ለእንዳንቺ አይነቱ ነው። ጅብ ነኝ ያልክ ነው እኔ ያልኩት፣ አባባል የተከበሩ ጅብ ስለ ማንነቱ ስለነገሩ በጣም እናመሰግናል። አንቺ ስነ ስርዓት፣ እኔ ጅብ ነኝ አላልኩ። ምን ነው ታዲያ ይህን ስትል? የአፉ ለምታ በቂ በይታሽም የሚባለውን ረሳ። ለነገሩ ይበለኝ፣ በገዛ እጄ ለፍልፍ እኮ ነው ምግብ አቅርበሽ ነው ልመጣ ነበርኩ። አይ እንደሱ አይደለም ናርዲዬ፣ አንድ የምነግርሽ ነገር አለ። ምን ነው ማርቲዬ? የተፈጠረ ችግር አለ እንዴ ናርዲዬ? ምን ብዬ እንደምነግርሽ አላውቅም፣ ግን ደግሞ የግድ ማወቅ ስላለብሽ ነው የምነግርሽ። ግን ምንድን ነው ማርቲዬ? አስጨነቅሽኝ እኮ ናርዲዬ። እንዴት ብዬ ልንገርሽ? ናርድዬ ናሆን ሞቷል። ናርዲዬ ምን? አሁን፣ ናርዲዬ ናሆን ሞቷል። ምን ሆኖ ነው የሞተው? ናርዲዬ ተገሎ ነው አሉ። ጠዋት ላይ በስለት ተወግቶ ሞቶ ተገኝቶ ለፖሊስ ተጠቁሞ ነው። ይሄ በፍፁም አይሆንም። አሁን ሳምሪ፣ አሁን ናርዲዬ እኔም እኮ እንዴት ብዬ እንደምነግርሽ ጨንቆኝ ነበር። ከሷ ውጭ ደግሞ ይሄንን ነገር ማንም ሰው ሊያደርግ አይችልም። አዎ መርትዬ፣ በእርግጠኝነት እሷ ናት። እቺ ሴጣን ቀላል ሰው አይደለችም። አዎ መርትዬ፣ ልክ ነው። ድሮኔ በእሱ በኩል ትሰልለኝ ስለነበረ፣ አሁን ግን እኔ ስላወቅኩባት እና እሱ ምንም ስለማይጠቅማት ሚስጥሯን እንዳይወጣባት ብለ አስገደለችው። ናርዲዬ እኔም ቢሆን እንደዛ ነው ያሰብኩት። እና እሺ ፖሊሶቹ፣ ምክንያቱም ምን አሉ ፖሊሶቹማ ዘራፊዎች ሊዘርፉት ፈልገው እንደሆነ ነው የተናገሩት። ይሄ በፍጹም ነው፣ ማሙተ። ወይኔ ናሚ፣ አይዞሽ ናርዲዬ። ምንም እንኳን ለአንቺ ክፉ ሆኖ ቢገኝም፣ ግን ደግሞ አብሮ አደግ ጓደኛሽ እንደሆነ አውቃለሁ። በስተ መጨረሻ ምንም ያልጠበኩትን ነገር ቢያደርግ ግን ደግሞ ከነው ማ ጋር ብዙ ጥሩ ነገሮችን እንኳን አሳልፈናል። እኔ ራሴ ሲሰማ በጣም ደንግጫለሁ። ቆይ አንቺ ግን በምናወቅሽ ናት? የዛኔ ጠፋሽ ጊዜ ናው ምንፈልገን ካገኘን አስገድደን ያሳየናል ብለን ነበረ እና ከቫንዳም ጋር ስንፈልገው እንደሞተ ነገሩን። ማርትዬ ምናልባት ግን እኔ እዛ አንቀርም አይቼ ዝም ብዬ ባልኖሩ ይሄውላ አይሆንም ነበር፣ አይደል ማርቲ? አንቺ እኮ ምንም አላጠፋሽም። በቃ ራስሽን አትውቀሽም። አይ ማርቲ፣ እኔ ባልናገር ኖሮ ይሄውላ አይፈጠርም ነበር። ደግሞ እኮ እኛ ገመትን እንጂ እኮ ፖሊሶቹ ልክ ሊሆኑ ይችላሉ። ጥንቅፋቴ ምንም አምኖ ሊቀበልልኝ አልቻለም። አንቺ ራስሽን አረጋቂ። አሁን በቃ ያለው መንገድ እራሳችንን ማረጋጋት ነው። ከዛ ናርድዬ ለቅሶ ትደርሻለሽ። ቻውሪ ይህንን ሁሉ እያደረገች በህይወት መኖር ማ አልነበረባት። ናርድዬ እሷ የእጇን ታገኛለች። በቃ አንቺ አታልቅሽ። ዋንዳምም ደግሞ ሳሎን እየጠበቀን፣ ፊትሽን ተጣጥበሽ ነይ እሺ። ምን ሆነሽ? አለኝ ቆንጆ፣ ችግር አለ እንዴ? የአክስቴ አረመኒነት ግን በጣም እየበዛ ነው። የእጇን ማግኘት አለባት። እንዴ ምን ነው አሁንም የተፈጠረ ነገር አለ እንዴ? የነው ማን ማረፍ ሰምቼ ነው። እሱንም ማኔም ሳይደነግጥ ነበር። ግን ታዲያ የሱ ሞት ደግሞ ከአክስቴሽ ጋር ምን ያገናኘዋል? ይሄን ስራ የሰራችው አክስቴ እንደሆነች እኔ በጣም እርግጠኛ። ቆይ አንቺ በዚህ ልክ ታዲያ እርግጠኛ እንዴት ሆንሽ? አው ነውም ከአክስቴ ጋር እንደሚሰራ እንደደረስኩበት አውቃ ነበር። ስለዚህ ከእንግዲህ ምንም እንደማይጠቅማት ስለገባት አስገደለችው። ግን ታዲያ ናሆም እኮ ጠላትሽ ነበር። ታዲያ ለምንድን ነው አንቺ በዚህ ልክ የምታዝኝለት? ናሆም ምንም መጥፎ ሰው ቢሆንም ግን ደግሞ ብዙ ጥሩ ነገሮችን አሳልፈናል። እኔ ለእሱ አለማዘን አልችልም። እሺ፣ ብቃዬን የቆጨው ተረጋጊ። ካሽ ብርሃኑ አይደውልልኝም ነበር እንዴ? ለምን እዚህ ድረስ ለፉ? እኔ ራሴ መጣ ነበር እኮ። ግድ የለም አያስፈልግም።

የእኔ የሆነችን ሴት ይዛችሁብኛል። ይሄ እሷን ለመያዝ ላቃጠል ጊዜ ይሄ ነው። ሳምራዊት ትባላለች። ሳምራዊት? አዎ ሳምራዊት። ሳምራዊት የእሷ ነገር እኮ ትንሽ ከበድ ይላል። ከሽብራ የበላይ አለቆችን ታርጅን ማሳምን ምን ይችላል? አይ አይ አይ ለእሷ ተጨነቅ፣ ሁሉም የድርሻው ይልቅ በአስቸኳይ ልቀቃት። እሺ እሺ፣ እንዳልቱ እሺ ሮም እኮ ነግሬህ ነበረ። እና ታዲያ ስንት ነው ምትለው? የምትለው? ምኑን? ያው እንድፈታበት ያደረግከውና ወይስ ለጽድቅ ነው የሰራው? እሱንማ እኮ ብርሃኑ ጨረሰ። ብርሃኑ? አዎ ብርሃኑ። ብርሃኑ? ይህ እንዴት ሊሆን ይችላል? እሱንን ያላቅ ይልቅ ውጭ መኪና እየጠበቀች ነው የሀገር ሀገር ብትሆኑ እኮ እስካሁን አራት ልጅ ወልዳችሁ ነበር። ማርያምን አራት ልጅ ወልደን ቤት ውስጥ ሲንጫችሁ ደስ አይልም። ታዲያ ደስ አይልም ነው ያልሽው? አዎ ደስ አይልም። እስኪ አስቢ አሁን በዚህ እድሜያችን አራት ልጆች ከወለደን አርባ ስንድር ስንት ልጆች ሊኖሩ ነው ማለት ነው? አንድ አስራ ሁለት እኔ ሁሉ ልጅ ወልጄ ዴይኬር መክፈት አልፈልግም። ሊያውም ክፍያም አይከፍሩም እንዴ! ልጅ እኮ ጸጋ ነው እሱም በልኩ ሲሆን ነው። አለበለዚያ በለዚያ ፈጣሪም እኮ ያዝናል። እንዴ እንዴት ነው ደግሞ ፈጣሪ በወለዱት የሚያዝነ? እኮ እንዴት ነው ሰው እኮ የእግዚአብሔር አምሳሉ እና ታዲያ እንዴት ነው ያለምንም ኃላፊነት ወደዚህም ድረስ ዝም ብለን ይዘን ነው የምንመጣው? እሱስ ልክ ነህ። ማንም ሰው ለወለደው ልጅ ኃላፊነት አለበት። እኔ ግን ሶስት ልጆች ሲሆን ደስ ይለኛል። አይ አምስት ወልደን ሲበጠብጡ ማየት ነው ደስ የሚለው። በቃ ምን አለፋን፣ ጊዜው ሲደርሳ እናየው። ባንዳ አባት እንዴት ናቸው? አሁን ለውጥ አላቸው። ምንም አይሉም፣ ተሽሏቸዋል። አባትህን ናዲ፣ አልነገርኩሽም እንጂ ሰሞኑን ትንሽ አምቦት ነበር። ውይ! እና አሁን ተሽሎታል? አዎ ናዲ፣ አሁን በደንብ ለውጥ አላቸው። አታስብ። ቆይ ግን በፊት የሚያሟቸው ነበር እንዴ? አዎ፣ ትንሽ የሆነ ጉዳዮች ሲያጨናንቁት በቃ ይነሳበታል። አይዞሽ። እሺ እኔ አሁን ቆንጆ ምናምን ላብላ። በቃ እሺ። በድጋሚ ግን እንገናኛለን የሚል ተስፋ አልነበረኝም። እንዴት እንደዛ ልታስብ ይቻላል? እኔ እንጃ። በሰአቱ ያችን ማትረባ ትተሀት ስትይ፣ እኔንም እኮ አልተሰናበት ከኝም ነበር። የኔ ቆንጆ እጅግ በጣም ይቅርታ ነገሮች ሁሉ ከአቅሜ በላይ ስለሆኑብኝ ነው። ታውቂያለሽ፣ ያን ጊዜ ለእኔ በጣም መጥፎ ጊዜ ነበረ። እናትና አባቴ በአንድ ጊዜ ነው በሞት ያጣሁት። የታናሽ እህቴ የውጭ ፕሮሰስም ተሰናከለ። ወላጆቼ ከሞቱ በኋላ ሰው ሁሉ ሸሽን። ነገሮች ሁሉ ከአቅሜ በላይ ሲሆኑብኝ አንቺን ትቼሽ ጠፋው፣ እና ለዛ ነበር። ታዲያ አብረን እጅ ከፍንጅ ከያዘችን እህቴ ጋር ትተኝ ጠፋው ደሞ እኔ አንተ ይዘኝ ትጠፋለህ ብዬ ተስፋ ማድረግ ቆ እጅግ በጣም ይቅርታ ነገሮች ሁሉ ከአቅሜ በላይ ስለሆኑብኝ ነው ብ ቢያንስ እኮ ልታሳውቀኝ ትችል ነበር። ልክ ነሽ። ያንን አለማድረጌ ግን ጥፋተኛ ለአንተ ምን ያህል ፍቅር እንዳለኝ ታውቃለህ። እህቴ ባል እንደሆንክ እያወቅኩኝ እንኳን እህቴን ክጄ ከአንተ ጋር ተኝቼ እህቴ ይዛ እንጠፋለን ብለህ ተስፋ ሰጠኸኝ። ግን አንተ በመሀል ሜዳ የለህም። ይኸውልሽ እኔ ፍቅር የነገርኩሽ ሁሉ እውነት ነው፣ ልዋሽሽም አልሞክርም? ቆይ እሺ፣ ታዲያ አሁን እንዴት መጣ? ከአንቺ ተለይቼ የኖርኩባቸው ጊዜያቶች ሁሉ በሰላም የተሞሉ አልነበሩም። አንድም ቀን ስለአንቺ ሳላስብ ቀርቼ አላውቅም። ሁሉንም ነገር አውቃለሁ። በተፈጠረው ነገር የተነሳ ስምረትን እንደገደልሻት፣ አግብተሽ እንደምትኖሪ፣ ባለቤትሽም የመውለድ ችግር እንዳለበት ሁሉ አውቃለሁ። ቆይ ስምረትን እኔ እንደገደልኳት ማን ነገራል? ይኸውልሽ ስምረት ራሷን ለመግደል ድፍረት የላትም። ስለዚህ ራሷን አታጠፋም። ይህን ነገር የሚያደርግ ሰው ቢኖር ደግሞ አንድ አንቺ ነች። ከአንቺ ውጭ ማን ሊያደርጉ እንዴ? ትዳሪስ? የድብቅ ፍቅር እኮ ለእኔና ለአንቺ አዲስ አደለ። በአንተ መጨከን እንደማልችል ስለምታውቁ ነው አደለ ልልሽ። እኔ ፍቅር፣ እኔና አንቺ መለያየት እንዳንችል ተደርገን የተሰራ፣ በድጋሚ ግን ስላገኘሁ በጣም ደስ ያለ። ስምረት ብትሞትም ስለወለደቻት ልጅ ግን ስለ ናርዶስ ታውቃለህ እንዴ? አዎ፣ በደንብ አውቃለሁ። ስለ እሷ ሳስብ ደግሞ በጣም ነው የምናደገው። ለምን? እሷ ማለት በህይወቴ ከሰራኋቸው ጥፋቶች ሁሉ ትልቁ ጥፋት መፈጠር አልነበረባት። ልክ ነህ። እሷ ትልቅ ስህተት ነች። ስህተትን ማስተካከል እፈልጋለሁ። ለዚህ ደግሞ አንቺ እንድትረጂኝ እፈልጋለሁ። ማለት እንዴት ነው ማስተካከል የፈለግከው? የዚች ልጅ መኖር አሁን ላለሁበት ህይወቴ ጥሩ አይደለም። ስለዚህ ልትወገድ ይፈልጋል። እኔ እሱን ብቻ ነው የምፈልገው። እና አትረጅኝ። ሁሌም ቢሆን ከጎንህ እንዳለ ታውቃለህ። አመሰግናለሁ። ግን አንድ ነገር እፈልጋለሁ። ምን? የተከፈተብኝ ክስ በድጋሚ እንዳይከፈትብኝ እፈልጋለሁ። ስለ እሱ አትጨነቂ። እሱን ሄሎማ እንዴት ናችሁ? ደህና ነን እናቴ። እንደዋጠርታችሁ ነገርም ብለን ጠፋን አይደል እማዬ። ያው ያለንበትም ሁኔታ መቼም ታውቂዋለሽ። ውይ መቼ ውይ! እማዬ በጣም ደስ ብሎኛል። እና ግን ታዲያ ብሩን ከላከችልሽ በኋላ ታከምሽ? እሴ እናቴ በጣም ደስ ብሎኛል። በቃ እኔም እሱን ነበር ደግሞ የምፈልገው እማየ በጣም ደስ ብሎኛል ስለታከምሽ። ደግሞ የምፈልገው ነገር ይህንን ነበር። እሺ እሺ እሺ እናቴ በቃቸው። ውይ ተመስገን፣ ተመስገን አምላኬ። እንዴት ብዬ እንደማመሰግን አላውቅም። ተመስገን ፈጣሪ እንጫቁጫጭ በቀ የጉንፋን አለቃለቃ እኔም እኮ እንደላ በጣም የተሳቀኩ እንዴ ከአንተ አይደለም ጉንፋን ምን ስይዘ ተቃላ ከአንተ ጋር ን አለምን የግል ያደረግኳት ያክል ነው ደስተኛው ሆን እኔም እ ከአንቺ ጋር ን በጣም በጣም ነው ሚደሰተውና፣ የሳምሪ ነገር ግን እንዴት እንደሆነ ለማረጋገጥ ፖሊስ ጣቢያ መሄድ ያለብን ይመስለኛል። አዎ ልክ ነሽ። ደግሞ ባለፈው ስለተፈጠረው ነገር ሄደን በደንብ ማስረዳት አለብን። አዎ ቸረመኔ፣ ለእያንዳንዱ ነገር ዋጋ መክፈል አለባት። አታስቤኔ ቆንጆ ስለሰራችሁ ስለሁሉም ነገር ትከፍልበታለች። የሁልጊዜ የሚኖቴ እሷ እስር ቤት እንድትበሰብስ ነው። ና ድዬ እናደርገዋለን። ስለሰራችሁ ለእያንዳንዱ ነገር እናስከፍላታለን። እሷ ታስራ ሰዓት፣ የዛን ጊዜ ህይወቴ ሙሉ ይሆናል። ከዚህ በኋላ ነገሮች እንደ በፊቱ አይሆንም። እና ከዚህ በኋላ ደግሞ ትምህርት ቤት መሄድ መጀመር አለብሽ። ከዚህ በፊትም የቀረሽው ብዙ ነገር አመልጦሽ ይሆናል። እኔ አሁን ላይ ትምህርት ቤት የሚሄድ ፍላጎት የለኝም። ናርዲ፣ እንደዚህ እያሰብሽማ ትምህርትሽን መጉዳት የለብሽ። የባለፈው ነገር ቢፈጠርስ ከቤት አፍነው የወሰዱኝ እኮ ከትምህርት ቤት ምንም አይገዳቸው። ከፈለግሽ እኮ ስትሄጂም ስትመጪ ምን ያብሬሽ ይሆናል። ከፈለገ ይበላሽ በቃ። የኔ ቆንጆ እንደዚህ ማድረግሽማ ልክ አይደለም። እኔ ደግሞ ትምህርትሽን እንደዚህ እንድታቆሚ አልፈልግም። እሺ? በጣም አመሰግናለሁ እና ደግሞ ሁሉም ነገር እንደሚስተካከል ቃል እገባለሁ እሺ እሺ በቃ ሚደር ዘመኔ ቆንጆ ከበፊቱ የበለጠ በጣም ውብ ሆነሻል ኧረ እባክህ እንደ በፊቱ ልደልለኝ ያሰብክ ነው በፍጹም እውነቴን ነው የምነግርሽ ከሚባለው በላይ ውብ ሆነሻል ልብ እኮ ያንተ ነው ማስኮብለላይ ይጠበቅብህ እና ድሮስ፣ ቢሆን ልብሽ ለእኔ ነው የተፈጠረው ብዬ ነግረሻል ነበር። ይህ ልቃውና አርዶስን እንዴት ነው ለማስወገድ ያሰብሽው? ስለሱ አታስቢ የእኔ የሆኑ በቂ ሰዎች አሉ። እነሱ ማድረግ ያለባቸውን ያደርጋሉ። ታዲያ እንደዛ ከሆነ ለምንጀምረው ቀዝቃዛ በቀል ወጣ ብለንፈታም በላ የፍቀደ ሳሳቡ ናርድዬ የእኔ ቆንጆ ናርዶስዬ ናት እንዴት ብዬ እንደማመሰግን አላውቅም። ለምኑ? እማዬ ደውላልኝ ነበር እድሜ ላንቺ ህክምናውን እንደጀመረች ነገረችኝ። የእውነት ማርትዬ እናትሽ ህክምናውን ጀመረ? አሁን ናርዶስዬ እድሜ ላንቺ እማዬ ሙሉ ህክምናዋን ጀምራለች። በቅርቡ ደግሞ ወደ ሙሉ ጤናዋ ትመለሳለች። እናትሽ ህክምናቸውን መጀመራቸው በጣም የሚያስደስት ነገር ነው። የእውነት በጣም ደስ ብሎኛል። ደግሞ ከዚህ በኋላም አብረናችሁ እንሆናለን እሺ እንዴት አድርጌ ውለታሽ መመለስ እንዳለብኝ አለወቅ ራፊ እንጂ ማርታ እንዴ ስለምን ሁለታ ነው የምታወሪው ናርዲ ሁሉ ነገሯን ሳሰስት የሰጠችኝ እናቴ እኮ ነው ያተረፍሽልኝ ማርቲ እንዴ አንቺ እኮ ስንቴ ከሞት አትርፈሽኛል አንቺ ባትኖር ይኖረው ኖሮ እኮ ይሄን ካፈር ተደባልቅ ያለ ስለዚህ ማመስገንም ካለብኝ እኔ ነኝ ውለታ እየከፈልኩ ያለሁት አረ ናርዲ ስለዚህ ድጋሜ ልታመሰግኝኝ እንዳትሞክርኝ ያደረኩት እኮ እናትሽን እንደ እናቴ ስለቆጠርኳት እንጂ አንቺ እናት ስለሆነች አይደለም። ደግሞ ናርድዬ እማዬ መረቃሻለች ብታይ ደስታዋ ራሱ ሰው ላይ ይጋባል። ሁሌም እንደዚህ ደስ እንዲልሽ ነው የምፈልገው። ማርቲዬ እንደዚህ ሆንሽ ስላየሁሽ በጣም ደስ ብሎኛል። አመሰግናለሁሽ ናርድዬ። እነዚህ ፖሊሶች እስካሁን ድረስ አልደወሉም እና ዝም ከምንል ሄደን እናጣራ። እንዴ ልክነች ናርድዬ። ዝም ከምንል ሄደን ከምን እንደደረሱ ብናጣራ ይሻላል። በቃ በኋላ እናረጋግጣለን።

ልጅቷን የት ነው ያስቀመጥካት? የማይመች ቦታ ውስጥ ነበርኩኝ። አሁን የት ነው ያደረግካት? እንዴት እንዴት? ማለት ምን? አንተ የማትረባ አንተ! ይሄ ሲሆን የት ነበርክ? ዝም በል! እኔ አንተ ሙከራ ምን ያደርግልኛል? የምፈልገው ልጅቷን ብቻ እኮ ነው። ምክንያት አታብዛ። ወይ ስልክሽ ስላልሰራ ነው ያመለጠችው ልትለኝ ነው? ትሰማኛለህ? አሁን ምንም አይነት ምክንያት አልፈልግም። ድጋሚ ከየትም ብለህ ልጅቷን ታመጣታለህ። ሰማኸኝ አይደለ? ይሄን ማድረግ ካልቻልክ ድጋሚ ግን የምሰጠህ እድል የለኝም። ሰማኸኝ አይደለ? እንዴት ናችሁ? ሰላም ነን። የሳምራዊት ጉዳይ ከምን ደረሰ? ስለ እሱ ጉዳይ ልናሳውቃችሁ በተደጋጋሚ ስንደውል ስልካችሁ አይሰራም ነበር። መቼ ክፍት እኮ ነው። እንዴት እምቢ አለክ? እሱን አላውቅም። ሳምራዊት ላይ ባደረግነው ምርመራ ምንም ተጨባጭ ፍንጭ ስላላገኘንበት ለቀናታል። አዎ ለቀናታል። ያ ማለት ግን ዝም ብለን እንተዋታለን ማለት አይደለም። እንዴ እንዴት ትለቀቃለሽ መርማሪ የድምፅ ቅጂ ውስጥ ማስረጃ አይደለም። ይሄ ቅጂ አንድ ሰው የድምፅ ቅጂ ብቻ ነው፣ ስትገድል የሚያሳዩንም ማየት መረጃ የለም። ስለዚህ ስለዚህ ከዚህ ድምፅ ቅጂ ውጭ እሷን ስትገድል የሚያሳይ ማስረጃ ያስፈልጋል። ይሄ በፍጹም የሚሆን ነገር አይደለም መርማሪ። እንዴ ሴትዮዋ እኮ አደገኛ ሰው ናት። እስር ቤት ውስጥ ሆና እንኳን እኮ እኔን አሳግታኛለች። እርግጠኛ ነሽ? በደንብ እርግጠኛ ነኝ። በጣም ጥሩ። ስለዚህ ማስረጃዎችሽን አምጭና እሷን በህግ ቁጥጥር ስር እንድትውል እናደርጋታለን። ማስረጃ ስትል ምን አይነት ማስረጃ? እሷ መሆኗን የሚያረጋግጥ መረጃ ወይም ቪዲዮ ወይ ደግሞ መስካሪ፣ ቢያንስ አንድ ሶስት ሰው የምታገኝ ከሆነ እዛሽ ነው ችግር የለው። ቆይ ይሄን እንዴት ማድረግ ትችላለች? የነበረችው እኮ ታግታ እንጂ እየተዝናናች እኮ አልነበረም። እንዴ ቆይ እንዴት ነው በዚህ ማህል ቪዲዮ መቅረጽ የምችለው? ከቪዲዮ ውጭ እኮ ሌላ አማራጭ አላት። መርማሪ ቆይ ስታስበው እንዴት ነው ያገተኝ ሰውዬ መቶ ሳምሪያ እዛ ያገጥኩሽ ያገትኩሽ የሚለው ደግሞ የወሰደኝ እኮ በኩለ ሌሊት ነው። በዛ በኩለ ሌሊት እንዴት ነው ሰው ሊያየኝና መቶ ሊመሰክርልኝ የሚችለው? ያ ካልሆነ ምን ማድረግ አንችልም። እና ያንም ማግኘት ካልቻለችስ? እናንተም ቢሆን አንድን ሰው ያለምንም ጥፋት መወንጀል ያሳስራችኋል። እያወራ ያለው ግን የእውነትህን ነው መርማሪ? አዎ የእውነቴን ነው። ይሄ እንዴት ይሆናል መርማሪ? ተስፋ አስቆርጬ መልሻቸዋለሁ። አዲስ ነገር ሲኖር አሳውቃል። ሴጣን፣ በጭራሽ መፈታት የለባትም። ይገባኛል እኮ ናድዬ፣ ነገሩ በጣም ያናድዳል። ግን ደግሞ በቃ አንቺ እባክሽ ተረጋጊ፣ ትታመሚያለሽ። እጥቆይችን ሴጣን እንዴት ይለቋታል? እባክሽና፣ አድዬ ተረጋጊ። እስኪ እጭን ውሃ ጠጭ፣ እንድትረጋጊ ይረዳሻል። አልሰማሽውም እንዴ? ለመታገትሽ ማስረጃ እኮ ነው ያለኝ። ለሰራችሁ ሁሉ የእጇን እንሰጣታለን። አንቺ ብቻ ተረጋጊ። እስኪ ንገሪኝ ማርቲ፣ እንዴት አድርገን ነው የምንሰጣት ናድዬ በእውነት ይዘገያል እንጂ መውጣቱ አይቀርም።